ረከረህማን ሆና ወታለች ማለት ነው። አያችሁት? ጁብ ነውን? እኔ ለእናንተ ላሳያችሁ እስኪ እንደምታዩት ነው ማለት ነው። ጁብ ነው። ማሻ አላህ ነው። ቆንጆ ነው። በስሎልኛል። ቆንጆ ቺዝ ነው የሆነውም ያው ቺዛችንን ያዘጋጀ ነው። እንደዚህ እንጨምራለን ማለት ነው፣ እስከሚበቃን ድረስ። አንዳንድ ሰዎች ብዙ አይወዱም፣ እኔ ብዙ ነው የምወደው። ስለዚህ እሱን እናደርግና ወደ ፍሩ ቺዛችን እንደዚህ ይመስላል። ማሻአላ ተባረከ ረህማን ዋው ነው። እንግዲህ ወደ ፍሩን በነገራችን ላይ በምን እንጋግረዋለን? በምጣድ መጋገር ይችላል ወይ ብላችሁኛል። ገጠር ላለ ነው ገጠር ያለ ሰው ራሱ በምጣድ መጋገር ይቻላል። ምንም ሳዕብ የለውም። ቂጣይቱን ሳሳ አርጋችሁ ብቻ ሳቱን ለሰስ አርጋችሁ ከላይ ማብሰል አይጠበቅባችሁን ከያታችሁ ብቻ ባብሰል ትችላላችሁ ማለት ነው። ሰላም አሌኩም ወራህመቱላ ወበረካቱ። ውድ እና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላ። በያላችሁበት ያለ ሰላም እዝነት አይላችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ወጥቶ ከመቅረትም አላህ ይጠብቀን እያልኩኝ ዛሬ ትናንትና የሰራሁትን ቺዝ ይለጠጣል ወይ አሳይን ብላችሁኛል። ፒዛ ልሰራበት ነው እኔ ማለት ነው። እንደዚህ አርጌው ፍሬዘር ነበር አሁን አውጥቸው ነው። እና እኔ የሚያስፈልገኝ ነገር ዜጋ ሳልሳ አለኝ፣ ሁለት ሳልሳ ገዝቻለሁ። የእንትኑን አላገኘሁኝም፣ እንደ ካርቶን አይነቱ ነገር የለም እዚህ ሀገር። እኔ ሳልሳ ብዙ ጊዜ ተጠቃሚ አይደለሁም በነገራችን ላይ እና እነዚህን ሁለቱን ስልሳ ብር ነው የገዛኋቸው። ማዕጆን ነበማጥም ማለት ነው። ሽንኩርት አለኝ፣ ቲማቲም አለኝ፣ እሱን እፈጫለሁ ማለት ነው። ከቻፕ አለኝ እዚህ ጋ ከቻፕ የምጠቀመው ያው እስጎ ላይ ትንሽ ትንሽ ነው የምጠቀመው ብዙም አይደለም። እዚህ ጋ ደግሞ ፍልፍል ሩሚም የለም፣ በፍልፍል ሀር ነው የምሰራው ማለት ነው። ይሄ ያቃጥላል፣ ያቃጥላቸው እስኪ እንግዲህ ዛሬ እህትና ወንድሞቼን ማለት ነው እና ይህንን ቲማቲሙን በመፍጫ ፈጫለውን ሽንኩርቱን እንደዚህ ከትፌዋለው ማለት ነው። ብዙም አይደለም ትንሽ ነው። ሽንኩርቱ አንድ ራስ ሽንኩርት ነው የተጠቀምኩት። እዚህ ጋር እንግዲህ ሀባይ መጥበሻ ጥጃ አለሁን ሴራሚክ መጥበሻ ለምትፈልጉ በዚ አጋጣሚ ቆንጆ ነው ይሄ መጥበሻ። እኔ በጣም ተመችቶኝ የምጠቀሙ መጥበሻ እዚህ ጋር ስሙንም እንደምታዩት ነው። እና ቆንጆ ነው። ሰላሳ ቁጥሩ ማለት ነው። ሰላሳ ቁጥሩ ክዳኑ የምታዩት ይሄ ነው። ብዙ ጊዜ ምን ይሻለናል፣ ምናምን የምትሉ ልጆች አላቸው። ቆንጆ ነው ይሄ የሴራሚክ ኩብረት ድስት አይነት ነው። በቃ ቆንጆ እቃ ነው ማለት ነው። ከዛ ሽንኩርቴን እጨምራለሁ እንግዲህ አባይ። ሽንኩርቴን በደንብ ካበሰልኩ በኋላ ነው ቲማቲሙን የምንጨምረው ማለት ነው። በደንብ ቲማቲሙ ለራሱ ብስል ማለት አለበት እና እንደዚህ እናደረግና ከዛ ቲማቲሜ ልፍጭኔ ማለት ነው እንግዲህ አባይ እዚህ ጋር ሽንኩርታችን እንደዚህ ሆኖ በሰለ ዘይት ም አርጌ አለው ማለት ነው። ከዛ ቲማቲሜን ፈጭቻለሁ እሱን ጨምራለሁ ማለት ነው። ቲማቲሜን በዚህ በሚገላግል መፍጫ ፈጭቸው አለው እንደዚህ አርጌ ልቅቅ ብሏል። ከዛ ሀባይ እዚህ ጋር እንግዲህ ይሄ እንዲበስል መተው ነው ማለት ነው በደንብ እንዲ ቲማቲሟ ብስል ማለት አለባት። ያው የፒዛ ሳልሳ ሰርታችሁ ሶስት ሰርታችሁ ካወቃችሁ በደንብ መብሰል አለበት። እዚ ጋ ጭማጁን ጠማጥም ይህንም ጨምርና እንዲ ላይ እንዲቀላል ነው። በነገራችን ላይ ቀይ እንዲሆን ነው። ቲማቲሞ ብቻ ቀያ ቀይ አያደርገውም። ቲማቲሞ የቀላ ነው። በእርግጥ የገዛው ግን እንደምታዩት ነው፣ ከለሩ ማለት ነው። ከዛ ይህንን በደንብ እስከሚበስል እኔ ሊጤና ቦካ አካለው ማለት ነው። ለፒዛ የሚያስፈልገኝ ሊጤ የምጨምረው ቅመም አንድ የሻይ ማንኪያ ድንብላል የተፈጨ ኩዝበራ ማለት ነው። ኩዝበራ ናሽፍ እና የሻይ ማንኪያ ደግሞ ፍልፍል አስወጥ ቁንዶ በርበሬ ማለት ነው። ቁንዶ በርበሬ አለላችሁ እኔ ቁንዶ በርበሬ በጣም ነው የምወደው፣ ያጣፍጣል። ለፒዛም ቆንጆ ነው። አንድ ሻይ ማንኪያ ማለት ነው። ከሁለቱም እንደዚህ አድርጌ ይሄንን ክድ እናደርገዋለሁኝ። ሲበስል ደግሞ እናየዋለን ማለት ነው። እስከዛው ሊጣችን እናቦካ ማለት ነው። ከዛ እንግዲህ ሀባይ ወደ አጅናችን ስንመጣ እዚህ ጋር ሁለት ኩባያ ወይም ሁለት ኮብ ይሄ የወጠጥ ኮብ ነው። የሾርባ ማጓላ በዛ ሁለት ዱቄት እና አንድ ማንኪያ ካሜራ ነው እዚህ ጋር የምጠቀመው። በጣም እኔ ቶሎ ነው የሚቦካብኝ እንዴት እንደሆነ አላቀም። ሊጥ ካቦካው ኝትፋ አይቆይም ማለት ነው። ከዛ እዚህ ጋር ኒዶ አለኝ። ከኒዶም ሁለት ማንኪያ አጠቀማለሁ ማለት ነው። ሁለት የሾርባ ማንኪያ ኒዶ ወተት፣ እኔ በጣም ነው ሞዶኒ ቱ ኒዶ ወተት ካለው አጂ ነው በጣም ነው፣ የሚጠፍጠውና ሱካር አንድ ማንኪያ ሱካር ከዛ ጨው ጨው አነስ ያለ በሻይ ማንኪያም ቢሆን ይበቃል። እንደዚህ ማለት ነው። ትንሽዬ ጨው ከዛ ለብ ያለ ውሃና ቤኪንግ ፓውደር ትንሽ ትንሽዬ ነው የማደርገው። ሷል እንደዚህ አድርጌ ቤኪንግ ፓውደሩን ደረቅ ነገሮችን በሙሉ አቀላቅላቸዋለሁ። እኔ ግዴታ ካሜራው ኮፍስ እስከሚል ምናምን እኔ እንደዛ እንትን አለለም። እንደዚህ አድርጌ አቀላቅልና ትንሽ ይሄ ዘይት ጨምርበታለሁ ማለት ነው። ዘይት እዚህ ጋር ነው ያደረኩት። ይሄ እንዴት መሰላችሁ፣ እዚህ ጋር ቀዳድ አድርጌበት ነው ለሆነ ለሆነ ነገር ድፍት ድፍት አይልባችሁም። ልኩን ለማወቅ ምናምን ሃይላንድ ነው። ግማሽ ማነው ግማሽ ሊትር የውሃ ሃይላንድ ነው። ይችን የዘይት እንደዚህ መጨመሪያዋን ባገኝ እሷን እገዛለሁን እስከዛው በዚህ ነው አሁን የምጠቀመው ፈጢራ ምናምን ስሰራ ግዴታ በማንኪያ እንትን እያልኩኝ ዘይት ከእቃ ላይ እንትን ማለት መውሰድ አይጠበቅብኝ። እንደዚህ አድርጊ መጨመር ብቻ ነው ማለት ነው። እና ትንሽዬ ዘይት ነው የማደርገው ለብ ባለ ውሃ ቦከዋለው ማለት ነው። ከዛ እንግዲህ አባይ እጃችንን በደንብ እንታጠብና ይሄንን ለብ ባለ ውሃ እናቦካለን ማለት ነው። ለብ ያለ ውሃ ነው። ከዛ እዚሁ ላይ ዘይታችንን ጨምራለን ማለት ነው። መጀመሪያ አልጨመርኩም በግምት ሁለት ሾርባ ማንኪያ የሚሆን ማለት ነው። ታረጉና አዋህደን እንገናኝ። እንግዲህ ሀባይ በአጅናችን ይሄንን ይመስላል። ማሻአላ ሹፉ ቆንጆ አጅና ነው ማለት ነው። ከዛ እንደዚህ ክድ እናድርገን ይሄንን ይቡካለን። ቲማቲማችንም እየበሰለ ነው ስልሱ ማለት ነው። ከዛ አባዬ ቢቲማቲሜ ደግሞ እንደዚህ ሆኖ በቃ እኔ እንደምፈልገው ሆኖልኛል። እዚህ ጋር ከቻፕ አለመጨመርም መጨመር መብታችሁ ነው። ውሃውን ጭርስ ስካደረገ እንደዚህ ነው የሚሆነው። እንደምታዩት ከቻፕ ልጨምርበት ነው እኔ። እናንተ ከፈለጋችሁ አለመጨመርም መጨመር መብታችሁ ነው፣ ግን ያጣፍጣል። እንደዚህ ጨምርና ከቻፕን። በነገራችን ላይ ጭሱ ነው እንጂ ቀይ ነው ማሻአላህ፣ ጭሱ ነው እንትን ያለው። ሁለም ማንኪያ የሚሆን ከቻፕ። በነገራችን ላይ ብዙ ነው የሰራሁት እኔ ለምን እፍሪጅ አስቀምጠዋለሁ፣ እፍሪዘር አደርገዋለሁ ማለት ነው። እንትን ለማለት ሌላ ጊዜ ለመስራት ማለት ነው። በጣም ቆንጆ ሆኖልኛ እንደምታዩት ያያችሁት እንዴት እንደሆነ ማሻአላ ሆኗል። ግን ያው እንደነገርኳችሁ ጭሱ ካሜራውን አግርጥት ግርጥብት ያላስመሰለው እንጂ በጣም ቆንጆ ሆኖ ነው የበሰለልኝ። ያያችሁ እንደዚህ ማለት ነው። ከዛ ዛ አተር በሪ ወይም ኦርጋኒክ ማለት ነው ይሄ እንኳን እዚህ ሀገር አይደለም ከውጭ ነው የመጣልኝ ማለት ነው። እና ይሄንን ኦርጋኒክ አረግበታል በጣም የሚያጣፍጠው ፒዛ ዘአተር ስላቸው ዘአተር። ይሄኛውን እንዳይመስላችሁ እንደ ሳሊጥ ጋ ምናምን ያለው አይደለም። ይሄ ቅጠል ብቻ ነው እንደዚህ እንደምታዩት ጦስኝ የሚመስል ነገር ኦርጋኒክ በቃ። እዚህ ጋር ጽሁፉ ትልልቅ እቃም አለው እንደዚህም ብቻ አለ ትናንሽም አለ ማለት ነው። ይሄንን እጨምርበታለሁ ማለት ነው። በጣም ነው የሚያጣፍጠው። እንግዲህ እዚህ ሀገር እንትን የለም። ይሄ ምንድን ነው፣ ዘይቱን ምናምን የፒዛ አላገኘሁኝም ግን ምን አለ መሰላችሁ፣ ይባለው ነገር መስራት ነው ማለት ነው። ይሄን እንደዚህ አድርገን እናጠፋለን እሳታችንን። ቆንጆ ሆኗል ማለት ነው። ማሻላ ተባረከ ራህማን። ከዛ ወደ አጂናችን እንሂድና ሲንያ ላይ ወይም ፋትራችን ላይ እናደርጋለን ማለት ነው። ብዙ ልጆች አላችሁ የምጠይቁኝ፣ ኢትዮጵያ ስትመጡ ፒዛ ምናምን ይሄ ሻወርማ የሚሸጥ አለና እዚህ ኮምቦልቻ መጣዕም አለና ሻደሻም የሚባል እንዴት አድርገን ነው ፒዛ ፈልገን ነፍሰ ጡር ምናምን ምትሉ ልጆች አላችሁ። ቤታችሁም እንደዚህ ሰርታችሁ ወይም ጓደኛ ካላችሁ እናንተ ሰርታችሁ ካላጀባችሁ፣ አንዳንድ ነፍሰ ጡር ጦር እኛ የሰራነው አይጣፍጠንም ይላሉ። መብላት ትችላላችሁ በቀላሉ ማለት ነው። እነሱን ከዚህ የተለየ ነገር የለም። ችዙም ቢሆን ቤት ውስጥ የሚሰራው አይነት ሆኖ ወተት የሚያደርጉ ሰዎች፣ እርጎ የሚሸጡ ሰዎች አሉ። እነዛ እያዘጋጁ ነው የሚሸጡት ማለት ነው። እንደውም ቤታችሁን ጽድት አድርጋችሁ መስራት ይሻላል። አያችሁት እንዴት እንደሆነ ማሻ አላህ፣ ተባረከ ረህማን። የጣዕሙን ነገር አጠይቁኝ። በደንብ ነው የበሰለው። በዛ ላይ ደግሞ ጨው ረስቻለሁ ሳልነግራችሁ፣ ጨው ጨምር ያግለውኝ። ቆንጆ ነው እኔ የበሰለልኝ። እኔ የተረፈኝን ፍሬዘር አደርግና ሌላ ጊዜ የምሰራበት አለው ማለት ነው። ተሰርቶልኛል፣ ሊጤ ማለት ነው። ከዛ ለሁለት ሲኒያ ነው የማረገው። እዚች ጋር አነስ ያለች ሲኒያ ለብቻዋ ገዝቻት በጣም ነው የምታምረው። ኬክ ምናምን መሰራሪያ ብዬ እዚች ላይ እና ከኤኮሳኑ የመጨረሻ ትንሿን እጅን እጠቀማለሁ ማለት ነው። ከዛ በሁለቱ ነው የምሰራው። እንደዚህ ጣፈጠፍኩኝና፣ ዚህ ላይ እንደምታዩት ማለት ነው። ከዛ ከስጉዬ አረጋለሁ ማለት ነው። በጣም ነው የሚያምረው። ማሻአላ እንደምታዩት ይህንን ተቀባና ከዛ ሽንኩርትና ቃሪያ ከዛ ቺዝ ነው ማረገው። ከዛ ሀባይቢ እዚህ ጋር እንደምታየው ሽንኩርት ቃሪያ። ቃሪያ እንግዲህ አላበዛውም ምክንያቱም ስለሚያቃጥል ማለት ነው። ይሄንን እንደዚህ አድርገን ከዛ ከላይ ቺዛችንን ነው ማለት ነው የምንጨምረው። አያችሁት? ማሻላ ተባረከ ረህማን። ሽንኩርት እንግዲህ እዚህ ጋር ዘይቱን ቢኖር ደስ ይል ነበር የእንትኑ ማለት የወይራ ፍሬው ማለት ነው። በጣም የሚያምር ነበር፣ ግን እንደዚህ የሚያምራል። ማሻአላ ሁለተኛው ምችን ትመስላለች። ማሻአላ ተባረከ ረህማን እንደዚህ አድርገን ፒዛቸው እንደዚህ ሆኖ ወጥቷል ማለት ነው። አንደኛው ይሄኛውን ላስገባ ነው ፍሪጅ ማ ነው ፍሩን ማለት ነው። ከዛ ሀዋይት እዚህ ጋር የፒዛና የኬክ ማቁረጫ ገዝቻ አለው ማለት ነው። እንደዚህ ብሎ አንድ ሺ ብር ነው ይሄ ሶስቱ ፒስ። ከዛ በዚህ እንቁረጥና ውጤቱን እናየው ማለት ነው። ከዛ ባይቢ ዲ እንደዚህ እንቆርጥና ውጤቱን እናያለን። አያችሁት? ይለጠጣል፣ ይቀልጣል። አይቀልጥም ያላችሁ ልጆች ይቀልጣል፣ በደንብ ነው የሚቀልጠው ቺዝ። በቃ ኖርማል ቺዝ ነው የሚሆነው እኮ ይሄ ምንም እንትን የለውም እና ሀባይ የቺዛችን ውጤት ይሄንን ይመስላል ማለት ነው። ማሻላ አያችሁት። ማሻላ ተባረከ ረህማን አድርገን ከቆረጥን በኋላ ቲማቲም ማረግ ይቻላል። በነገራችን ላይ ዚህ ፊት ለፊቱ ላይ እኔ ስለማልወድ ነው። እኔ ቤተሰቦችን እንግዲህ ገና ዛሬ ልሞክራቸው ነውና የችዙ ውጤት ይሄንን ይመስላል ለማለት ነው። ሀባይ ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። አያችሁታ ችዙ በደንብ ነው እንትን ያለው የቀለጠው እና ይሄንን ይመስላል። ሀባይ ቢ እንግዲህ በዚሁ አጋጣሚ አንዳንድ ነገሮችን መማማርም አይከፋም። ማለት እውቀቱ የላችሁም ማለት ሳይሆን አለ አይደለ ይሄ ነገር እንደዚህ መሰራቱን ሁን ለምሳሌ እኔ ከሚዲያ ነው እንደዚህ አይነት ነገሮችን የምንማረው፣ ከአንዱ ከአንዱ ማለት ነው። ሁሉን ነገር እና ወድ ለምዶ የወጣ የለም እና ይሄን የመሰለ ፒዛ ሰርተናል እኛ ልንበላ ነው እራታችንን፣ እላቸዋለሁ። ከወደዳችሁስ ላይክ ሼር ማድረጋችሁን አትርሱ እላቸዋለሁኝ። ዛችን ውጤት ይሄንን ይመስላል። እንግዲህ አባይ በሁለተኛዋም ይሄንን ትመስላለች። ማሻአላህ ተባረከ ረህማን ሆና ወጣለሽ ማለት ነው። አያችሁት፣ ጁብ ነውን፣ እኔ ለእናንተ ላሳያችሁ እስኪ። እንደምታዩት ነው ማለት ነው። ጁብ ነው፣ ማሻ አላህ ነው። ቆንጆ ነው፣ በስሎልኛል። ቆንጆ ችዝ ነው የሆነውም።